በዓለም መድረክ ላይ ኢትዮጵያን በተደጋጋሚ ያስጠራችው አትሌት ገለቴ ቡርቃ በንብረት ውዝግብ ፍትህ ስትጠይቅ፣ የቀድሞ ባለቤቱ የጠፋበት ሚስጥር እየተራገበ ነው። ፖሊስ በቁጥጥር ስር አይደለም ሲል፣ ቤተሰቡ ደግሞ እየዞርን አጣ ነው በማለት የነገሩን ውስብስብነት ይበልጥ አክርረውታል። የብዙ አትሌቶችን ዝምታ የሰበረው የገለቴ ድምጽ እውነት ምንድን ነው? ሲሉ በሌላ በኩል ደግሞ በሟች ቀነኔ አዱኛ ሞት ተጠርጥሮ ለሶስት ወራት በእስር የቆየው እጮኛዋ ድምጻዊ አንዷለም ጎሳ ከእስር መፈታቱን ተከትሎ ልጄን ለሁለተኛ ጊዜ ገደሏት ሲሉ የሟች ቀነኔ አባት አቶ አዱኛ ዋቆ ልብ የሚሰብር ንግግርን ተናግረዋል። የእጮኛዋ ሞት ምርመራና የዋስ መፈታት ውሳኔን ተከትሎ አባቷ ከእሷ ደም የልጁ ታዋቂነት ይበልጣል? ሲሉ ምላሽ ሰጥተዋል። ከዚህም ባሻገር ለፍትህ ያላቸው እምነት እንደተሸረሸረና የልጃቸው ደምም ፍትህ ያገኛል ብለው ተስፋ እንደማያደርጉ ተስፋ በቆረጠ ድምፅ ተናግረዋል። አብረውን ይቆዩ፣ እነዚህ ሁለት ርዕሰ ጉዳዮችን በጥልቀት እንመለከታለን። የአትሌት ገለቴ ቡርቃ የቀድሞ ባለቤት አቶ ታደለ ገብረ መድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚል ዘገባ በማህበራዊ ሚዲያው በሰፊው ሲሰራጭ ተስተውሎ ነበር። ይህን ተከትሎ ጋዜጠኞች የአትሌቷ ባለቤት በፖሊስ ተይዟል መባሉ እውነት ነው ሲሉ የአዲስ አበባ ፖሊስን ሲጠይቁ፣ ፖሊስ በበኩሉ በፖሊስ ቁጥጥር ስር አይደለም፣ አልተያዘም የሚል ምላሽ ሰጥቷል። ይሁን እንጂ የአቶ ታደለ ገብረ መድን የቅርብ ቤተሰብ አቶ ታደለ ከቤታቸው እንደሌሉ ገልጸዋል። አቶ ታደለ ገብረመድህን ከቤት የለም፣ ፖሊስ ጣቢያን በምፈልገው አጣነው ሲሉ በበኩላቸው ያላቸውን መረጃ አጋርተዋል። አክለውም በአዲስ አበባ ፖሊስ ተይዟል ተብለን ነበር ማግኘት አልቻልም፣ በየጣቢያው የዞር ነው ብለዋል። አቶ ታደለ ከቤታቸው እንደሌሉ መቼ እንደታወቀ ለቀረበላቸው ጥያቄ አብረን አይደለም የምንኖረው፣ እኔ ሌላ ቦታ ነኝ የምኖረው። ትላንት አጋጣሚው አጋጠመው በፖሊስ ተያዘ ሲባል ነው የሰማሁት፣ ሲሉ ምላሻቸውን ሰጥተዋል። ቤተሰቡ አክለው ትላንት ነው የመጣው አሉኝ። ይሄ ስለተፈጠረ ወይንም ስላጣ ነው ወደ ቤትም አልሄድንም፣ ባለንበት እየፈለግን ነው ከወንድሙ ጋራ በማለት ፍለጋቸው እንደቀጥሉ ጠቁመዋል። እዚህ ጋ ነው ተብሎ ደግሞ የተገለጸ ነገር የለም። የአዲስ አበባ ፖሊስ በቁጥጥር ስር አውሎታል የሚል ዜና ብቻ ነው ማታ የሰማነው። ከዛ አንጻር ፍለጋ ወጣን፣ ጣቢያዎችም እኛ ጋር አይደለም እያሉን ነው። ከዛሬ ጠዋት ጀምሮ በየጣቢያው ያለውን ነገር ቼክ እያደረግን ነው። በቂ የሆነ መልስ ጣቢያዎቹም እየሰጡን አይደለም፣ በማለት እስካሁን በየትኞቹ ፖሊስ ጣቢያዎች እንደሄዱ ለቀረበላቸው ጥያቄ ደግሞ ሁሉም ጋር ማለት ይቻላል ለሚኩራ አያት፣ ፒያሳ፣ ልደታ፣ ሜክሲኮ ጠይቀናል ሲሉ ምላሽ ሰጥተዋል። አቶ ታደለ በፖሊስ ቁጥጥር ስር ስለ መዋላቸው የሰሙት መረጃ ትክክል ነበር የሚል ለቀረቡ ጥያቄም የለም በየጣቢያው ስንሄድ የለም ነው የሚሉን በማለት ምላሻቸውን ሰጥተዋል። ይቨንዲን እንዳለ አትሌት ገለቴ ቦርካም አስር ቤቶችና አራት ተሽከርካሪዎች በቀድሞ ባለቤቷ እንደተሸጡ በመግለጽ ሰሞኑን ፍትህ ስትጠይቅ በቆየችበት ወቅት የአትሌቷ ጉዳይ ብዙዎችን በማስቆጣት ፍትህ ለገለቴ የሚል አስተያየትን በማህበራዊ ሚዲያው በስፋት እንዲሰራጭ አድርጓል። የአትሌቲክስ ፌዴሬሽኑም የገለቴን ጉዳይ አስመልክቶ በጋዜጣዊ መግለጫው ላይ ትኩረት ሰጥቶበታል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት አቶ ስለሲሰህም ብዙ ገለቴዎች አሉ፣ ብዙዎች ዝም ብለው ቤታቸው ተቀምተዋል በማለት የበርካታ አትሌቶች ስውር ችግርን በግልጽ አስቀምጠዋል። ትላንት በተሰጠው ጋዜጣዊ መግለጫ ላይም ከአትሌት ገለቴ ቡርቃ በተጨማሪ ብዙ አትሌቶች ላይ ጥቃቶች እንደሚደርሱ በስፋት አብራርተዋል። ጥቃቱ በማኔጀሮች፣ በአሰልጣኞች፣ በባሎች፣ በጓደኞች አልፎ ተርፎም በቅርብ ቤተሰቦች ጭምር የሚፈጸም ሲሆን በሴት አትሌቶች ላይ ብቻም ሳይሆን በወንዶችም ላይ በተለያየ መልኩ እንደሚፈጸም ተመላክተዋል። ፕሬዚዳንት ስለሺ ስህን የአትሌት ገለቴን ጉዳይ አስመልክቶ ገለቴ ብዙ ነገሮች እንዳሳለፈች መረዳት ችለናል። በሕግ ተይዟል። ድጋፍ እንደሚያስፈልጋት እንደ ፌዴሬሽንም እንደ አትሌትም አብረን እንዳለን ለመግለጽ እንወዳለን ሲሉ ተናግረዋል። አክለውም የአትሌት ገለቴ ቡርቃ ጉዳይ ወደፊት ወጥቶ በመምጣቱ የብዙ አትሌቶችን ስቃይ እያመላከተ በመሆኑ ብዙ ገለቴዎች አሉ። ይህንን ታሳቢ በማድረግም ለአትሌቶች ጥበቃ የሚያደርግ ሴፍጋርዲንግ የተሰኘ ዶክመንት እየተሰራ ሶስቱ ወራት ሆኖታል ብለዋል። አንጋፋ አትሌት መሰረት ደፋር በበኩሏ አትሌት ገለቴ ግማሹን እንኳን ተናገረች ብዬ አላምንም፣ ከንብረቱም በላይ በጣም ያሳዘነኝ ይሄን ሁሉ ዓመት ኖራ አንድም ልጅ የላትም በማለት ገለቴ የደረሰባትን ስቃይ ጥልቀት ገልጻለች። አትሌት መሰረት በአትሌቶች ላይ የሚደርሰው ጥቃት እየጨመረ መምጣቱን ጠቁማ ብዙ ሴት አትሌቶች ባዶ እጃቸውን መቅረታቸውን አውስተዋል። በማጠብቁት ደረጃ የማጠብቋቸው አትሌቶች ብዙ ችግር አለባቸው እዚህ መፍትሄ አጥተው የዓለም አትሌቲክስ ፌዴሬሽንን የከሰሱም አሉ። በማለትም ችግሩ ምን ያህል እንደሰፋ አስረድታለች። አትሌት ገለቴን በተመለከተም ህግ ትክክለኛ ፍትህ እንዲሰጣት፣ መንግስትም የገለቴን ጉዳይ አይቶ ትኩረት እንዲሰጣት ስትል ጠይቃለች። ዶክተር አያሌው ጥላሁን የኢትዮጵያ አትሌቲክስ ፌዴሬሽን የህክምና ባለሙያ በበኩላቸው ከሚታየው ውጤት ጀርባ ትልቅ ችግር አለ ለአትሌቶች ሁለንተናዊ ጥበቃ ለማድረግ ማድረግ የዓለም አትሌቲክስ ፌዴሬሽን በወጣው አቅጣጫ መሰረት ሰነዶች እየተዘጋጁ ነው ሲሉ አብራርተዋል። ልጆቹ በሀገራቸው በጣም ችግር አለባቸው፣ ጥቃታቸው ሁሉ ይታወቃል፣ የተዳፈነ መስመርም አለ ሲሉ ጥቃቱ ከህፃናት አትሌቲክስ ጀምሮ የሚስተዋል መሆኑን አሳይተዋል። ይህ ሴፍ ጋርዲንግ የተሰኘው ህግ በተመሳሳይ በኬንያ እና በደቡብ አፍሪካ ተግባራዊ መሆኑን በመጥቀስ ኢትዮጵያም ለአትሌቶች ሁለንተናዊ ጥበቃ ለማድረግ እየተሰራ መሆኑን ገልጸዋል። አትሌት የማነ ጸጋይ በተለይ በሴት አትሌቶች የገቢ ምንጭ እስከ መሆን ተደርሷል፣ ይህ ሁሉም የሚያውቀው ነው ያለ ሲሆን፣ ሴቶችን ለጥቅም መቅረብ ከቤተሰብ ከጓደኛ ሁሉ እንዳይገናኙ ያደርጋቸዋል በማለት ችግሩን በስፋት አስቀምጠዋል። ፌዴሬሽኑ ዘግቷል በሚል ከጋዜጠኞች ለቀረበው ጥያቄ የፌዴሬሽኑ ፕሬዝዳንት ስለሺ የፌዴሬሽኑ አቅም አነስተኛ ነው፣ መንግስትም ፌዴሬሽኑም ጣልቃ የሚገባበት መስመር ስለሌለ ወደፊት አልሄደም ሲሉ መልሰዋል። አክሎም አትሌቱ ከሚዲያው ጋር ያለው ግንኙነት የራቀ ነው፣ ወደፊት ወጥተው ችግራቸውን አይናገሩም። ወደ ውጪ ሀገር ሄደው የጠፉም አሉ። ቤታቸውን ዘግተው በብዙ ችግር የተቀመጡም አሉ። ከዚህ በኋላ ወደፊት ቀርበው ችግራቸውን ይናገራሉ ብለን እንጠብቃለን ብለዋል። ይህ ለአትሌቶች ጥበቃ ይሰጣል የተባለው የሴፍ ጋርዲንግ ሕግ ገና በሰነድ ደረጃ ያለ ሲሆን ለባህልና ስፖርት ሚኒስቴር ቀርቦም ከዛም በኋላ በሚኒስትሮች ምክር ቤት የሚጸድቅ እንደሆነ በመግለጫው ላይ ተነስቷል። ስንቀጥል በእጮኛው ቀነኔ አዱኛ ሞት ተጠርጥሮ፣ በእስር ላይ የነበረው ሙዚቀኛ አንዷለም ጎሳ ላይ አቃቤ ህግ ክስ ባለመመስረቱ በዋስ መለቀቁን ጠበቃው ሊበን አብዲ ለቢቢሲ አፋን ኦሮሞ ተናግረዋል። ይህ የዋስ መፈታት ውሳኔ የሟች ቀነኔ አባት አቶ አዱኛ ዋቆን እጅግ አስቆጥቷል። አቶ አዱኛ ዋቆ የልጃቸው ሞት ምርመራና የፍትህ ሂደቱ መጓተትን በተመለከተ ያላቸውን ምሬት ሲገልጹ እስከዚህ ሰዓት ድረስ ፖሊስም ሆነ አቃቢ ህግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። እንዲሁ በበላሽ ሶስት ወራት ነው ጉዷል። የልጃችንን ደምም እውነታም አላገኘንም። ልጄን ለሁለተኛ ጊዜ ነው የገደሏት ብለዋል። ከዚህ በኋላ ምን እንደሚያደርጉ ለቀረበላቸው ጥያቄ ህግ ውስብስብ ነው አቃቤ ሕግ የሚለውን አይተን ለአምላክ እንሰጣለን። እንደ ሰው የምንለው ነገር የለም። ቀነኒ ፍትህ የተነፈገች ነው፣ ከጅምሩ አንስቶ የነበረ ነው። እኛን ለማድከም እስካሁን አቆዩን እንጂ፣ ሊለቁት ከፈለጉ ቆይተዋል፣ ሲሉ ምሬታቸውን ገልጿል። አክለውም በዚያ አካሄድን ሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም። ከእሷ ደም የልጁ ታዋቂነት ይበልጣል ሲሉ ለፍትህ ያላቸውን እምነት ማጣት አሳይተዋል። ከእጮኛው ሞት በኋላ ለሦስት ወራት በእስር ላይ የቆዩ አንዷለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 ቀን 2017 ዓ ም መፈታቱን ጠበቃው ሊበን አብዲ ገልጸዋል። የሕግ ባለሙያው ላለፉት ሦስት ወራት ክሱ በፍርድ ቤት ሲታይ የነበሩ አንዷለም ጎሳ ላይ አቃቤ ሕግ በሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ ያስተላልፈዋል ብለዋል። ጠበቃው ፖሊስ ምርመራውን ግንቦት 15 ቀን 2017 ዓ ም አጠናቆ ጉዳዩን ለአቃቤ ሕግ ማስተላለፉን ጠቅሟል። አቃቤ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት። ነገር ግን አቃቤ ህግ እስከ ግንቦት 30 ቀን 2017 ዓ.ም ድረስ ክስ እንዲመሰረት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ሲሉ አስረድተዋል። አቃቤ ህግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ ካልተመሰረተ ከህግ ውጪ ታስሯል ተብሎ ስለሚታሰብ ጠበቃው የደንበኛቸውን አካልን ነፃ የማውጣት ጥያቄ እንዲከበርላቸው ለፍርድ ቤቱ መጠየቃቸውን ገልጸዋል። ፍርድ ቤቱም የተጠርጣሪውን ጥያቄ መርምሮ አንዷለም ጎሳ በዋስ እንዲፈታ ብያኔ መስጠቱ ተነግሯል። ይህ መረጃ ከቢቢሲ አማርኛ አገልግሎት የተገኘ ነው። እስካሁን ድረስ ስለተከታተላችሁን ከልብ እያመሰገንን ይህን ዘይገርም ቻናላችንን ሰብስክራይብ በማድረግ በቀጣይ የምንለቃቸውን መረጃ ሰጪና ትኩስ ቪዲዮችን ማግኘት ይችላሉ። ይህን ቪዲዮ ከወደዳችሁትም ላይክ በማድረግ ለሌሎችን በማጋራት ገንቢ አስተያየታችሁንም ከስር በመጻፍ የበኩላችሁን አበርክቶት ማድረግ ትችላላችሁ። የእናንተ ደጋፍ ለእኛ ትልቅ ብርታት ነው። ስለተከታተላችሁን በድጋሚ ከልብ እናመሰግናለን።